አላም አሌይኩም ረመቱላ በረካቱ እድና የተከበራች የሀዊ ና የስሚ ቤተሰብ እንዲሁም የስማል ፈርኒቸር ቤተሰብ እንዴት ናቸው? አይ ቲዩቲዩቲ ዛሬ ቤትም ባለው አድርጊ ጽድት አደርገዋለሁኝ ማለት ነው። ከመጣውት መጅልስ አንድ ሶስት ነው ይቀረኝ ትገዛላችሁ ማለትነው ይቀረውን ትገዛላችሁ አሁን ለአደርስ ሊሄር ነው ይሆን ደምትመለከቱት ትናንትና የሸጥኩትን መጅልስ እዚሁ ኬሚሲ ነው፣ ማህበር ነው። ላደርስ ሊሄድ ነው። የሷን ነበር የሰቀልኩትና አይታው ነው ወዳይ ገዛችኝ። አወረድኩት ቤቴን ባህዶ አድርጌዋለሁኝ። ፏፏ አብረን እናደርጋለን። እስኪ ሴትዮዋን ቤት ደግሞ ጨረቃ ነው ማስመስልላት እጄ ማለት ነው። ባና ይሁን ዶይ ዶይ ዶይ ዶይ ሆኖ ወደ ሴትዮዋ ቤት አብረን እንሄዳለን። ስለምትከታተሉኝ ስለምታበረታቱኝ ከልብ አመሰግናለሁኝ። በቃ ያለውን ነገር አብረን የምናየው ነው የሚሆነው። እንዴት ቤቷ እንደማሳምርላት እንዴት እሷ ቤት ሄደ ደግሞ ሌላ ደንበኛ እንደምታመጣልኝ አሳያችኋለሁ። በፍቅር ነው አልኳቸው በቃ ምንከባከባቸው ካስተመሮች እና በቃ የቀረውን ደግሞ ኦንላይን ትገዙኛላችሁ። ተናግሬ ያለው ተናግሬ ያለው አያ እና ወዶቼ እንግዲህ የቪዲዮ ቪዲዮ ከተቀረጸ አንድ ሁለት ቀን ሆኖታል። አልተመቸኝ አለቀቅኩላችሁ። እና አሁን ጫጭነን እንግዲህ ወደ ሴትዮዋ ቤት ልንሄድ ነው። እዛ ደርሰናል ሴትዮዋ ቤት ማለት ነው በጣም ነው የሚያምር ቤት ነው። ማሻ አላህ ተባረከላ። ከዛ መጅሊሴ ወስጅ ስገጣጥምላት ያነጠፈችው የፕላስቲኩ ምንጣፍና መጅሊሱ እንዴት ማችን እንደሆነ እስከ መጨረሻው ተከታተሉ። ብዙ ነገር ነው እዚህ ቤት ውስጥ ዛሬ ማሳያችሁ ማለት ነው። በጣም ነው የሚያምረው አህባቢ በነገራችን ላይ እቺ መጅሊስ እንትን ብዬ አቅርቤላችሁ ነበረ ከዚህ በፊት ማለት ነው፣ በዲስካውንት አቅርቤላችሁ ነበረ። እሷም ያው በትዕዛዝ አዛኝ ሳይሆን ያለውን ነው ለበዓል አሁን ላይ እኛ ራሳችን እናመጣለን ሰርተን ያለውን በአየር ላይ የሚወስዱ ሰዎች አሉ ማለት ነው። በጣም ነው የሚያምረው። ሙሉ የቱርክ ጨርቅ ነው በነገራችን ላይ ይሄ ማለት ነው። ጨርቁ ለራሱ ቀረብ ብላችሁ ስታያዩት ሻህን ያደርጋል። ልክ ቤቷ ላይ የተለካ ነው የመሰለላት ስምንት ሜትር ነበረች፣ እና በጣም ቆንጆ ሆኖ ነው ያማረላት። እኔ በጣም ነው ደስ ያለኝ፣ እዚሁ ኬሚሴም ስለሆነች በቃ እኔውና እስኪ ልክ ከሆነ ትወስችዋለች ምናምን እያልኳት ነበር። ቀልድ ገስታኝ ሄደችው፣ ግን በጣም ነው የወደደችው እሷ እኔም በጣም ወድቻለሁኝ። እንግዲህ እኛ ጋር ስትመጡ እንደዚህ ጥራት ያላቸው መጅሊሶችን ነው የምታገኙት። ይሄ ቲክነሱ ሀያ ቲክነስ ይባላል ሀባይብ ቤቱ ደግሞ ሲያምር፣ ሙሉ ሲሊቨር የሲሊቨር አድናቂም ነች። ሙሉ ሲሊቨር የመኝታ ቤት እቃዎች አሉ እና እንደዚህ መጅሊሳችንን ፈራርሸን እንዴት አያችሁት ብለን አስተያየት እንቀበላለን ማለት ነው። ቦፊዋም ስሊቨር ነው እንደምትመለከቱት፣ መኝታ ቤቱም ስሊቨር ነው። ሁሉም ስሊቨር በስሊቨር ነው። እኔ በነገራችን ላይ በኋላ ቪዲዮ ላይ ነው ያየሁት። ይሄ ይህች መሀል ላይ ያለችው ምንጣፍ ለራሱ ብትነሳ የበለጠ እናውም እንደሚያምር ነው ይታየኝ። ይሄ የፕላስቲኩ ባለ ኮርኪው ይባላል የምንጣፉ ምንጣፉ ማለት ነው። በጣም ቆንጆ ምንጣፍ ነው። እኛ በጣም ነው የምንወደው ይህን ምንጣፍ። በየሁሉ ሰው ቤት አለ ማለት ነው። ከሞኬታችሁ ስር እና ይሄ ፕላስቲክ ምንጣፍ ስትገዙ ባለኮርኪው፣ ኮርኪው ብላችሁ እንደዚህ፣ ከለሩ ደግሞ ደስ የሚል ከለር ብትገዙ ማለት ነው። በጣም ነው ያማረው። ሞኬት ለራሱ አያስፈልግም ማለት ነው። እንደ አቅም አቅም ከሌለ ሞኬት ለራሱ አያስፈልግም። ተመልከቱት። እና እቺ እንግዲህ ቴክነሷን እያሳዩችሁ ነው። ግን ማይክ የለኝም ሀባይ ድምጼ ስለጠፋ አሁን ቦይስ ማስገባላችሁ። ቪዲዮችንን ደግሞ ላይክ ላይክ አድርጉት ሰብስክራይብም ሼር አድርጉልን። እይታችን በጣም ነው የተመታው፣ ምን እንደሆነ አናውቅም። ያው ግን የስራ ቻናል ብታበረታቱ ጥሩ ነው። የሚጠቅማችሁ ነገር ነው ይዘንላችሁ የምንመጣው ማለት ነው እና ውዶቼ የቀን የቀን ውሎ ደግሞ ማየት የምትፈልጉ ልጆች ኡስሜ እንደ ሀዊ የሚለውን ሊንኩን ከስራ አስቀምጥላቸኋለሁ። ገብታችሁ ተከታተሉ። ብዙ አዝናኝ ና ደስ የሚለው ቁም ነገር አዘሎች እንዳገኙበታላችሁ። እና እንግዲህ ለዛሬ ይሄንን መጅሊስ አድርሼ ፏፈሻ አድርጌላታለሁኝ። ረከቦትም ደግሞ መግዛት የምትፈልጉ ልጆች እሱን ማሳያችኋለሁኝ። አያችሁ አቀራረጻቸው ከሩቅ ስለቀረጹ ይተናድጃለሁኝ። ጎላ አድርገው ቀረባ አድርገው ቢቀርጹኝ የልብሱ ውበት ይታይልኝ ነበርና ደስ ይለኝ ነበር እኔ የምላቸዋለሁ ውዶቼ። እና ወደዚህ ትመጣላችሁ ደግሞ። ይሄ ረከቦት እንግዲህ ፋሽኑ ማያልፍበት በጣም ቆንጆ ነው ማለት ነው እንደዚህ ከሳውዲ ማስመጣት ትችላላችሁ። ከዚሁ ደግሞ አገር ውስጥ አምጥተው የሚሸጡም ስላሉ ማዘዝ ትችላላችሁ፣ የምትፈልጉ ከሆነ ማለት ነው። እንደዚህ ሴሪው ጠግሙ አይነት አይነት አለው። ከአስራ ስምንት ሺህ ብር ጀምሮ ነው ማለት ነው ያለው። እነዚህ ሲኒዎች ምናምን ለየብቻ ነው የሚሸጡት ማለት ነው። ሴሪ ሲባል ማጨሻ አለው፣ የረከቦት ማስቀመጫ አለው፣ የሱካርቃ አለው ማለት ነው አባይ ይሁን ሌላው ሲኒው የኮኪ ስቃ የፌርሜሎ ማስቀመጫው ምናምን አያካትትም ማለት ነው፣ ሴሪ ውስጥ ማለት ነው። ጠግም እንደምንለው ጠግም ውስጥ አያካትተውም እላቸዋለሁ፣ ውዶች እናላቸው። እንግዲህ እንደዚህ ፏፏ አድርገንላት እንግዲህ፣ በዓልን ዘንድሮ ፏፏ ብላ ሀገሯ ላይ ትኖራለች ማለት ነው። ሁላችሁም ያሰባችሁትን አላህ ሳክቶላችሁ ሀገራችሁ ላይ መታችሁ በምትፈልጉት አይነት ብትኖሩ አላህ ያድርጋችሁ። እቼ ፌርም የለው ደግሞ አንዳንዱ በር ያለው አለ፣ አንዳንዱ በር ይለለው አለ። ይሄ የእሷ በር አለው የእኔ ግን ሀባይ በር የለውም። ወሲጄ ብዲካርጌ ነው ከስራ እስከምጬ ቢንትኑን ብታጓዛን ካለኝ የምጠቀመው እሱን ከሌላችሁ ደግሞ የሆነች ባለ አንድ ስቶቭ አለች እና ያችን ከላይ ቁጭ አድርጋችሁ መጠቀም ትችላላችሁ። እኔ ግን በሁለቱም እየተጠቀምኩበት አይደለም፣ አይመችም። ቤቴ ሶኬት ምናምን ሮቅ ስለሆነ ማለት ነው እና እንደዚህ መጠቀም ትችላላችሁ። አሁን ወደ መኝታ ቤት ገብተን ዛሬ እንግዲህ እንትን ሳንቀር ነው ምንዘረጋላት ሰንዘራ እኛ እንግዲህ እንደዚህ ሲቀርብን ራሴ ሄጄ የሚፈልጉትን ነገር ነው ማሟላላቸው። ራሴን የባለሙያዎችን ሄጄ የሚሄደው ማለት ነው። ዲጋ የምትመለከተው ሶስት ተከፋጭ ቁም ሳጥን ያለ ኮንፈርት አለ። ይሄ አልጋው ደግሞ ቦታ ስላልበቃ ነው እንጂ ያ ኮሜዲ ነው። በጎን ሲገባ የበለጠ ያምራል ማለት ነው። እዚጋ ተስሪህ አለቻት እና ሙሉ ሲሊቨር ከለር ነው ምርጫዋ ማሻላ። ግን ደስ ይላል በጣም። አሁን ላይ በተለይ እንደ ፋሽን የምንጠቀማቸው የከለር አይነቶች ናቸው ማለት ነው። ቤቷን በጣም ያምራል። እንደዚህ ሰንዘራውን ሰቅለንላታል ማለት ነው። ይሄ ሰንዘራ በጣም ውበት ያለው እኔ እንደውም ይሄ ውበት አይኖረውም ብዬ አራት ማዕዘኑ ነበር የምጠቀመው፣ ግን እዚህ ቤት ሳየው በጣም ያማረኝ። መጋረጃም ሰቀልንላት። ሲልቨር ከለር ያው ማች የሚያደርግላት መጋረጃ ነው የገዛችው እሱን ሰቃቀልንላት ላችኋለሁ እኛ ባይብ እንግዲህ ለወደፊት እሷ የምትወልድ ነች። እዚህ መኝታ ቤት አያችሁት፣ ገና ሳየው ታረሱበት ታረሱበት ነገር አይልም፣ ደስ ይላል። የኮርኒሱ አሰራር፣ የቤቱ አሰራር ሁሉ ነገር በቃ ደስ ይላል። አላ በሰላም እናንተንም ለሀገራችሁ አብቅቷችሁ እንደዚህም ፏ ብላችሁ የምትኖሩ ያድርጋችሁ። ፏፏ ለህይወት ለሁላችንም ይወፍቀን። ኢንሻላ ብዙ የሚያማምሩ እና አሪፍ አሪፍ ነገራቶችን ይዤላችሁ ቀርባለሁኝ። እናንተ ቪዲዮ ላይክስ፣ ሼር፣ ሰብስክራይብ ያደረጋችሁ ተከታተሉን እና በዚህ አጋጣሚ ደግሞ እንኳን አደረሳችሁ ሐባይም አልሐምዱሊላ እንግዲህ ረመዳንን ጹመን ኢድ መጥቶልናል ልላችኋለሁኝ። መልካም